በአለማችን ላይ ተደማጭነት ያላቸው ተጽዕኖ ፈጣሪ ሶስት ሰዎች እነማን ናቸው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል የተከታታዮች እንኳን ሰላም መጣችሁ፣ ሰላም ብያችኋለሁ። እንዲሁም የቻናል የአዲስ የሆናችሁ ሰብስክራይብ ቤተሰብ ቤተሰባቸው ማለት ነው እና ዛሬ ይሄላችሁ የመጣሁት የነብያችን ሰለላሁ ዐለይሂ ወሰለም ቦታ ማለት ነው፣ በአለም ላይ ምን ያህል ተወዳጅ ናቸው በጎግል ማለት ነው፣ በሳይንስ ያው አላህ ሱብሃነሁ ወተዓላ በቁርአኑ ነግሮና ምን ያህል ቦታ እንዳላቸው እንዲሁም ሌሎቹም ሰሃቦችም ሁሉ በሰፊው በሰፊው አላህ በቁርአኑ አስቀምጧል። እንዲሁ በትንሹ ነው ይሄ በትንሹ ማለት ነው የቁርአንን የሚያስተባብሉ ስላሉ ቁርአኑን ስለማያምኑ፣ ጎግኑ ግን ምንም ስለማያባድል ዘረኝነት፣ ፖለቲካ ምንም የሚያውቀው ነገር የለውም። ብቻ እውነታውን ምድር ላይ ያለ እውነታ ብቻ ነው የሚያወራው ማለት ነው እና እስኪ በጎግን እና በሳይንስ ነብያችን ምን ያህል ቦታ አላቸው የሚለውን ነው ዛሬ ይዤላቸው የመጣሁት በቪዲዮ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እስከመጨረሻ ድረስ

ያው ጎግል እንደምታውቁት ነው ማለት ነው። አሁን ቀጣይ የማቀርብላችሁ ደግሞ ምን አለች አንዲት የክርስቲያን እምነት ተከታይ ናት በኮሜንት ማለት ነው። ነብዩ ስንት ሕጻን ደፋበሽ ጠይቅ ልኝ በላ አለች ማለት ነው። ጎግል ምን እንደሚል ተመልከተ? እና ያው ምንም ብሎ እንደመለሰ ማለት ነው። እናንተ ቪዲዮውን ቆም እያረጋችሁ ማንበብ ትችላላችሁ። ነብያችሁ ሰለላሁ ዐለይሂ ወሰለም ምን አይነት ባህሪ እንደያላቸው ማለት ነው። ነቢዩ ሙሐመድ ሰለላ ሰለም በእስልምና እምነት ውስጥ የመጨረሻ ነቢይ እንዲሆኑ ይታመናል። ቁርአን እና ሀዲስ የነቢዩ ንግግሮች እና ተግባራትን የእርሱ ባህሪና ስብዕና በሚገባ ይገልጻሉ። ነቢዩ ሙሐመድ ሰለላ ሰለም እንዲህ ዋና ዋና ባህርያት፣ ቅንነትና ታማኝነት። የነቢዩ ሙሐመድ ሰለላ ሰለም በቅንነታቸው እና በታማኝነታቸው ይታወቁ ነበር። ሰዎች ዕቃቸውን እና ንብረታቸውን ለእርሱ አዴራ ይሰጡ ነበር። ትህትና ነብዩ ሙሀመድ ስለ ላሁ ዐለይሂ ወሰለም በጣም ትሁት ሰው ነበሩ። ከልጆች ጋር ይጫወቱ ነበር። ለዲዎችና እና ለእናቶችም ይራሩ ነበር። ፍትህ ነብዩ ሙሀመድ ስለ ላሁ ዐለይሂ ወሰለም ሁሉ ጊዜ ፍትህ ያከብሩ ነበር። በሀብታም እና በድሃ በመካከል ምንም ልዩነት አያደርጉም ነበር። ምህረት ነብዩ ሙሀመድ ሰለላሁ ዐለይሂ ወሰለም በጣም መሀሪ ሰው ነበሩ። ለሰዎች ይቅርታ ያደርጉ ነበር። በደል ለፈጸመባቸው እንኳ ይራሩ ነበር። ትዕግስት የነብዩ ሙሀመድ ሰለላሁ ዐለይሂ ወሰለም ባህሪያቸው። ብዙ ችግሮች አጋጥሟቸዋል። ነገር ግን ሁልጊዜ በትዕግስት ይቋቋሟቸው ነበር። ልግስና ነብዩ ሙሀመድ ሰለላሁ ዐለይሂ ወሰለም በጣም ለጋስ ሰው ነበሩ። ያላቸው ነገር ሌሎች ያካፍሉ ነበር። ጥሩነት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሁሉም ሰው ጥሩ ነበሩ እና ለ ለእንስሳም እንኳ ይራሩ ነበር ይላል። እና አንድ ነገር ልንገራችሁ፣ ይህ በትንሹ በሚባለው በጣም በትንሹ በሚባለው ነው ቁርአን ላይ ማለት ነው። ተወስቶ ተወስቶ ተወስቶ የመልቅ ታሪክ አላቸው ማለት ነው። እና እስኪ የባየላችሁ አንብቡ እሺ። አሁን ደግሞ አሁን በሰሞኑ ላይ መሐመድን ሙስሊሞች አፍሮበታል በሚሉት ማለት ነው ሙሐመድ ሙስሊሞች ያፍሩበታል ወይ ተብሎ ሲጠየቅ ምን ብሎ መለሰ? ሙስሊሞች ሙሐመድ ሰለላሁ ዐለይሂ ወሰለም ያፍሩባቸዋል የሚለው አባባል ትክክል አይደለም። ሙሐመድ ሰለላሁ ዐለይሂ ወሰለም በሙስሊሞች ዘንድ እጅግ የተከበረ እና የተወደዱ ነብይ ናቸው። ሙስሊሞች ለርሳቸው ያላቸው ፍቅርና ክብር የሚገልጸው በተለያዩ መንገዶች ነው። ለምሳሌ በስማቸው ላይ ሰለዋት ማውራድ ሰለላሁ ዐለይሂ ወሰለም አስተምሮቻቸውን መከተል እና የህይወት ታሪካቸውን በማጥናት ነው። በተጨማሪ መሐመድ ሰለላሁ ዐለይሂ ወሰለም የሙስሊሞች ብቻ ሳይሆኑ ለሞላው ዓለም አርያ የሚሆኑ ስብዕና ነበራቸው። ለሰላም ለሰላም ለእኩልነት፣ እና ለፍትሕ ታላቅ አስተዋጽኦ አድርገዋል። ለላኝው ዲሩ ሰለላሁ ዐለይሂ ወሰለም

ፍትሃዊ ሙሐመድ ስለ ላ ሰለም በሁሉም ጉዳዮች ፍትሃዊ ነበሩ በሀብታም እና በዲሃ በወንድ እና በሴት በሙስሊም እና በሌላ እምነት ተከታይ መካከል ምንም ልዩነት አላደረጉም ሙሐመድ ስለ ላ ሰለም በጣም መሃሪ ነበሩ ለሰዎች ስህ ይቅርታ ያደርጉ ነበር በተለያዩም ንስሓ ሲገቡ ደግነት ሙሐመድ ስለ ላ ሰለም ለሁሉም ሰው ደግ ነበሩ ልጆች ለሴቶች ለእንስሳት እና ለአረጋውያን ልዩ ትኩረት ይሰጡ ነበር

ሱብሃነላህ የአሁኑ ደግሞ አጅብ ነው። አንዲት ጋጠወጥ እንደዚህ ብላለ። እውነት ሃይማኖት ያለው ሰው እንደዚህ ብሎ ይጠይቃል? ሃይማኖት አልባ የሆነ ሰው ነው እንደዚህ ብሎ የሚጠይቀው ማለት ነው። እና አላህ ሴት ነው ወይ ብላ ጠይቃለይ። ለእሱም መልስ ምንም ብለዋል። በእስልምና አላህ ወንድም ሴትም አይደለም። በእስልምና አላህ ከፆታ ጋር ምንም ግንኙነት የለውም።

ነጭ አሁን ደግሞ አንዲቱ ጠየቀች። በእምነትሽ የማታፍሬ ከሆነ አላህ ምንድን ነው ብለሽ ሰርሽ አድርጊ። ያኔ ጉድ ይወጣል። ማንነቱ የማይታወቅ ጣያት ነው የሚልሽ አለች። ምን እንደሚል ማንቦት ይችላለች። ቪዲዮውን እያቆማችሁ ማለት ነው። ቪዲዮን ቆም እያረጋች አንበቦት። በእስልምና አላ የአጸናፊ አለሙ ፈጣሪ ሁሉን ቻይ እና መሀሪ አምላክ ነው። ሙስሊሞች አላህ አንድና ብቸኛ እንዲሆነ ያምናሉ። ቁርአን ስለ አላህ ባህሪያት እና ባህሪያት ብዙ ይዟል ይላል። ይቀጥላል። እሺ አሁን የሚይዘው ጥያቄ ነው። በእስልምና እምነት ከአላህ ሌላ አምላክ የለም። ይህ የእስልምና ባህርያት ምርህ ሲሆን ተውሂድ ይባላል። ትርጉሙ የአላህ አንድ ማለት ነው። ሙስሊሞች አላህ ብቻውን እንደሚመለክና ምንም ተባባሪ እንደሌለው ያምናሉ። ይህ እምነት በቁርአን ውስጥ በግልጽ ተቀምጧል። ለምሳሌ በቁርአን ውስጥ አያ ሁለት አንቀጽ 163 ቁርአኑ ሱረቱል በቀራ ይሁን አላሁ አዕለም። አምላካችሁ አንድ አምላክ ብቻ ነው፣ እርሱም ከአላህ ሌላ አምላክ የለም። ቁርአን ላይ አሁንም አያ አራት አንቀጽ 48 ላይ አላህ በእርሱ ላይ ማጋራት በፍጹም አይምርም፣ ከዚህም በቀር የሚሻውን ሰው ይመራል። አላህ በእርሱ ላይ የሚያጋራ ሰው በእርግጥ ትልቅ ኃጢያት ተፈጠራ። እነዚያ ጥቅሶች እና ሌሎችም በቁርአን ውስጥ አላህ አንድ እና ብቸኛ አምላክ እንዲሆነ አጥብቀው ይናገራሉ ይላል ይቀጥላል። ይህ እንደምታዩት ከአላህ ውጭ ሌላ አላህ አለ ወይ ተብሎ ሰርች ይደረግ ነው ማለት ነው። እኔ ከአላህ ውጭ ሌላ አምላክ አለ ወይ ተብሎ ሲጠየቅ አሁንም የዛች ልጅ ጥያቄ ነው ማለት ነው። አላህ መሃሪ ነው ሲጠየቅ።

እንግዲህ ሱረቱን ማን እንደሆነ እኔ በቅንጭላት የማፈሰለ ማለስ አልቻልኩ ነው ማለት ነው። እሺ አላህ መሀሪ መሆኑ ቁርአን ላይ አያ 2 አንቀጽ 37 ይላል፣ አዲያምም ከጌታው ቃላት ተቀበለ እርሱ ተመለሰለት። እርሱ በጣም ተመላሽ ተመላሽ በጣም አዛኝ ነውና። አሁንም ቁርአን ላይ አያ 39 አንቀጽ 53 በላቸው፣ እናንተ በነፍሶቻችሁ ላይ የንበር ያለፋችው ባሬዎች ሆይ ከአላህ እዝነት ተስፋ አትቁረጡ አላህ ኃጢአቶችን በሙሉ ይመራል እሱ በጣም መሀሪ በጣም አዛይ ነውና ይላል እነዚህ ጥቅሶች አላህ ለባሪዎቹ ምን ያህል መሀሪ እና ሮህሩህ እንዲሆነ ያሳያሉ አላህ ኃጢአት የሚመር እና ወደ እሱ የሚመለሱትን የሚቀበል ነው በተጨማሪም የእስልምና ትምህርት አላህ መሀሪ እንዲሆነ እና በንስሐ ለሚመለሱ ሰዎች ምህረቱ እንደሚሰጥ ያስተምራል። ይህ የእስልምና እምነት ተስፋ እና ምህረት የሚያበረታታ መሆኑን ያሳያል። እሺ አላህ ልጅ አለው ለሚውልድ ደግሞ ማለት ነው። በእስልምና አላህ ከዞታ ጋር ምንም ግንኙነት የለውም። አላህ ወንድም ሴትም አይደለም። ቁርአን ውስጥ አላህ አል-አሐድ አላህ አንድ ነው አንዱ እና አልሰመድ። ዘላለማዊ የማይፈለግ ተብሎ ተገልጿል። እነዚህ ባህርያት አላህ ከፍጡራን ባህሪያት ጋር እንደማይመሳሰል ያመለክታል። በተጨማሪም የእስልምና አላህ ልጅም ሆነ ወንድ ወንድ ወላጅ የለውም። ይህ የእስልምና መሠረታዊ እምነት ሲሆን ቁርአን ውስጥ በግልጽ ተቀምጧል። ለምሳሌ ቁርአን አያ መቶ አስራ ሁለት አንቀጽ ሶስት ላይ አልተወለድም ይላል ሱረቱል ኢክላስ ላይ ነው። ይሄን ማስታወስ ይችላለሁ። ይህ ጥቅስ አላህ ልጅም ሆነ ወላጅ እንደሌለው በግልጽ ይናገራል። ስለዚህም አላህ ከሰው ልጆች ጾታ ጋር ምንም ግንኙነት የለውም ይላል። እንደነገርኳችሁ ይህ በትንሹ በሚባለው ነው ማለት ነው እና መመሪያችንም ሆነ ምናችን ለምኛ ቁርአን ነው። ያ ቁርአንን ለሚያስተባብሉት በሳይንስም ስለተገለጸ ምናልባት ቢረዱ ብዬ ነው። ለነበረን ቆይታ እጅግ አድርጌ አመሰግናለሁ። ታይቼ የማረጋችሁን እንዴት ረሱ። ወሰላሙ አሰላሙ አለይኩም ወረህመቱላሂ ወበረካቱሁ።